እንግዲህ ስድስት ሚሊዮን ብር በደጋግ ኢትዮጵያውያን ስድስት ሚሊዮኑ ብር አይሳካም የተባለው ተሳክቷል፣ እና ዛሬ እንግዲህ የመጣሁበትኝ እጅግ በጣም ደስ በሚል ሁኔታ የምስጋና ፕሮግራም ይዤ ነው። እንግዲህ ከዚህ በፊት እንደምታስታውሱት ወንድማችን አስምሮም ዝናቡ የልብ ህመም አስቸግሮትኝ ወይም ደግሞ በልብ ህመም ምክንያት እየተሰቃየ ዛሬ ማታ በወንድማችን አርቲስት ኑር አዲስ ሰይድ ቤት ምሽት ሁለት ሰዓት ላይ በቲክቶክ አካውንቱ በመምጣት የምስጋና ፕሮግራም አዘጋጅተናል። ስለዚህ ዛሬ ሁሉም ሰው እንዲመጣ ለሁሉም ተደራሽ እንዲሆን ሸርሸር አድርጉ። ወደ ቱርክ ሀገር ሄዶ ለመታከም ወደ ስድስት ሚሊዮን ብር እንደሚያስፈልገው እንግዲህ በከድራ የዩቲዩብ ላይ ተለቋይታችሁታል አይታችሁታል። እንግዲህ እጅግ በጣም ደስ ይላል። እንኳንም ደስ አላችሁ ለማለት የእናንተንም በዚህ በወንድማችን ጉዳይ ያደረጋችሁትን አስተዋጽኦ በሙሉ ፈጣሪ እንግዲህ ውለታውን እንዲመልስላችሁ ሼር ያደረጋችሁ ኮሜንት የሰጣችሁ በገንዘባችሁም የረዳችሁ በሀሳባችሁም ሁሉ ከወንድማችን ጎን ሆናችሁ ለተጨናነቃችሁ በሙሉ ያው እንግዲህ ክብሩ ለእናንተ ይሁን። እውነት ለማውራት እንግዲህ ስድስት ሚሊዮን ብር ሲጠየቅ እጅግ በጣም አስፈሪ ነበር እና የማይደፈር ሁኔታ ነው፣ እንግዲህ በእናንተ በደጋቂ ኢትዮጵያውያን የተደፈረው። ስለዚህ አሁንም የተለመደውን ይህን ቃልና ትብብራችሁን። ሸርሸር እያደረጋችሁ ለእንደነዚህ አይነት ቀና ሰዎች በተለይ በወንድማችን ዙሪያ አስተዋጽኦ ላደረጉ ለሁሉም እንዲደርሳችሁ ያያችሁ ይሄን ይህን ቪዲዮ ያያችሁ እዚህ ፕሮግራም ላይ የተሳተፉ ሰዎች ማየት አለባቸውና ሁላችሁም በምትችሉት መጠን ሸር አድርጉት። በተለያየ ግሩፕም ሊሆን ይችላል፣ እንደዚሁም በተለያየ ሶሻል ሚዲያ ሊሆን ይችላል። ይህን ፕሮግራም ሸር አድርጉትኝ ኢትዮጵያውያን ይደሰቱ። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ኢትዮጵያውያን በሙሉ እንዴት ናችሁ? እንዴት ከረማችሁ? እኔ ጋር በጣም ሰላም ነኝ። ዛሬ እንግዲህ የመጣሁበትኝ እጅግ በጣም ደስ በሚል ሁኔታ የምስጋና ፕሮግራም ይዤ ነው። እንግዲህ ከዚህ በፊት እንደምታስታውሱት ወንድማችን አስምሮም ዝናቡ የልብ ሕመም አስቸግሮትኝ ወይም ደግሞ በልብ ሕመም ምክንያት እየተሰቃየ ለአራት ዓመት ቆይታ እንዳደረገና ውድ ኢትዮጵያውያን እንዲታግዙትኝ ጥሪ በተደረገው መሰረት ወደ ውጭ ሀገር ወደ ቱርክ ሀገር ሄዶ ለመታከም ወደ ስድስት ሚሊዮን ብር እንደሚያስፈልገው እንግዲህ በከድራ የዩቲዩብ ላይ ተለቆ አይታችሁታል። እንግዲህ የዚህ የወንድማችንን ሁኔታ ማለት ነው እና ደስ በሚለው ሁኔታ እንግዲህ ስድስት ሚሊዮን ብር በደጋግ ኢትዮጵያውያን ስድስት ሚሊዮኑ ብር አይሳካም የተባለው ተሳክቷልና እጅግ በጣም ደስ ይላል። እንኳንም ደስ አላችሁ ለማለት የእናንተንም በዚህ በወንድማችን ጉዳይ ያደረጋችሁትን አስተዋጽኦ በሙሉ ፈጣሪ እንግዲህ ውለታውን እንዲመልስላችሁ፣ ሼር ያደረጋችሁ ኮሜንት የሰጣችሁ በገንዘባችሁም የረዳችሁ በሀሳባችሁም ሁሉ ከወንድማችን ጎን ሆናችሁ ለተጨናነቃችሁ በሙሉ ያው እንግዲህ ክብሩ ለእናንተ ይሁን። እውነት ለማውራት እንግዲህ ስድስት ሚሊዮን ብር ሲጠይቅ እጅግ በጣም አስፈሪ ነበርና የማይደፈር ሁኔታ ነው እንግዲህ በእናንተ በደጋግ ኢትዮጵያውያን የተደፈረው ስለዚህ አሁንም የተለመደውን ይህን ቀና ትብብራችሁን ሸርሸር እያደረጋችሁ ለእንደነዚህ አይነት ቀና ሰዎች በተለይ በወንድማችን ዙሪያ አስተዋጽኦ ላደረጉ ለሁሉም እንዲደርሳችሁ ያያችሁ ይህን ይህም ቪዲዮ ያያችሁ እንደው በፈጠራችሁ። ምክንያቱም እነዚህ በዚህ ፕሮግራም ላይ የተሳተፉ ሰዎች ማየት አለባቸውና ሁላችሁም በምትችሉት መጠን ሸር አድርጉት። በተለያየ ግሩፕም ሊሆን ይችላል፣ እንደዚሁም በተለያየ ሶሻል ሚዲያ ሊሆን ይችላል። ይህ ፕሮግራም ሸር አድርጉትኝ፣ ኢትዮጵያውያን ይደሰቱ። እንግዲህ ቀጣይ ደግሞ ያለው ነገር ወንድማችን በዚህ ሳምንት ያው ሂዶ ታክሞ የሚመጣበት ሁኔታ ነው እንግዲህ እየተመቻቸ ያለው እና ስለዚህ ደጋግ ኢትዮጵያውያን ይሄን ስድስት ሚሊዮን ብር ያሳካችሁ ደጋግ ኢትዮጵያውያን፣ አሁንም ደግሞ በቀጥታ በሰላም ታክሞ እንዲመጣ በምትችሉት ደግሞ እንግዲህ በዱዓ በጾለት እንዲታግዙት። ወንድማችንን እስከ መጨረሻው ድረስ ታክሙ ደግሞ እንግዲህ ተሽሎትኝ ከህመሙ ተሽሎትኝ በደንብ ደግሞ እንግዲህ በደስታ የምናየው። እያለቀሰ ነው ያየ ነው። እንግዲህ ያን ወንድማችንን ሲያለቅስ በጣም ሁላችን ማዝነናል። እያለቀሰ ነው ያየ ነው እና ቀጣይ ደግሞ በደስታው እንድናየው ሁላችሁም ምኞታችሁን እንድትመኙ። ከዚሁ በመቀጠል አንድ ሀሳብ የምነግራቸው ዛሬ ማታ በወንድማችን አርቲስት ኑር አዲስ ሰይድ ቤት ምሽት ሁለት ሰዓት ላይ በቲክቶክ አካውንቱ በመምጣት የምስጋና ፕሮግራም አዘጋጅተናል። ስለዚህ ዛሬ ሁሉም ሰው እንዲመጣ ለሁሉም ተደራሽ እንዲሆን ሸርሸር አድርጉ። ወንድማችን ኑር አዲስ ሰይድ ዛሬ እንግዲህ ፕሮግራሙን ከምሽቱ ሁለት ሰዓት ጀምሮ የምስጋና ፕሮግራም እናደርጋለን። ከዛ በመቀጠል እንግዲህ እንደነገርኳችሁ ሁላችሁም መልካም ምኞታችሁን እየተመኛችሁ ይሄ ልጅ ታክሞ በሰላም ታክሞ ድኖ የሚመለስበት ሁኔታ እንዲመቻች ሁላችሁም ከዚህም በፊት ስታደርጉ እንደነበረው በህመሙ በለቅሶ ያዘናችሁ እህት ወንድሞች ኢትዮጵያውያን እንደዚሁም ከኢትዮጵያ ውጭ ያላችሁ ምናልባት በዚህ ልጅ ጉዳይ እየተሳተፋችሁ ቤተሰቦች ካላችሁ ለእናንተም ምስጋና እናቀርባለን እና እዚህ በመቀጠል እንግዲህ የምነግራችሁ ነገር የዚህ ወንድማችን ጉዳይ እዚህ ደረጃ በመድረሱ እጅግ በጣም ትልቅ ክብር አላችሁና በጣም ነው የማከብራችሁ። ሆነ ለመናገር እንግዲህ በቅድሚያ በከድራ የዩቲዩብ ቻናል አይታችሁ ለሌላው ማህበረሰብ ተደራሽ እንዲሆን በቲክቶክ በተለያዩ ሶሻል ሚዲያዎች ያን ፕሮግራም አንስታችሁ ደግሞ ሼር ያደረጋችሁ እጅግ በጣም እናመሰግናለን። አክባሪ ስጥልን ፈጣሪ ስጥልን። እና ያው ከተባበርን ማንኛውንም ነገር መፍትሔ መሆን እንደምንችል ያሳየንበት በተለይ እንግዲህ ይሄ ልጅ እድን አለሁ ደጋቅ ኢትዮጵያውያን ሰላሉ እድን አለሁ በሚል መንፈስ ነበረና ከዛም በመቀጠል አንድ ሌላ ታሪክም ነግራችሁ እንግዲህ እንችላለን ብለን ከሰራም ፈጣሪም ተጨምሮበት ይቻላልና ትልልቅ የበጎ አድራጎት ስራ የሚሰሩ ሰዎችን ለማግኘት ለምሳሌ እንደነ ሰይፉ ፈንታው እንደነመማር እንደዚሁም ደግሞ ሌሎች እንደነ አብነት ከበደ ሌሎችንም ለማግኘት ብንሞክር አልቻልንም። በተለይ እዚህ ሰሜን ወሎ አካባቢ የነበርን ልጆች በጣም ብዙ ረበረብ አድርገን አልቻልንም። ግን ፈጣሪ ተጨምሮበትኝ ባለው ሁኔታ እዚህ ደረጃ መድረስ የእናንተን ክብር ያሳያል እና እውነት ለመናገር በጣም ትልቅ ክብር ይገባቸዋል። ቢያንስ በእንደዚህ አይነት ጉዳዮች ላይ አንድ ሆነን መረዳዳትና መተጋገዝ ከቻለን በማንኛውም አጋጣሚ አንቸገርምና ይህን አንድነታችንን ነው ያሳየንበት። በዚህ ልጅ ጉዳይ ላይ የተሰባሰባችሁ፣ እንደዚሁም ደግሞ ያገዛችሁ፣ የተረዳዳችሁ፣ በማንኛውም ሁኔታ አስተዋጽኦ ያደረጋችሁ ሁላችሁንም እንግዲህ ፈጣሪ የልቦናችሁን ያደርሰው ለማለት ነው የምሞክረው። እጅግ በጣም ደስተኛ ነኝ። ሆነ ለመናገር በጣም ኮርቻለሁ በእናንተ ምክንያቱም ይህን ፕሮግራም በእንደዚህ አይነት ሁኔታ እዚህ ደረጃ ላይ እንዲደርስ ያደረጋችሁ ደጋግ ኢትዮጵያውያን ናቸውና ክብር ለእናንተ ይገባችኋል። እጅግ በጣም ነው የምወዳችሁ ማከብራችሁ። እውነት ኮርቼባችኋለሁ በእናንተ። ስለዚህም ፕሮግራም አሁንም አስተዋጽኦ ላደረጉና በዚህ ፕሮግራም ላይ ለተሳተፉ እንዲደርሳቸው ፕሊስ፣ በፈጣሪ ይዣችኋለሁ። ሁላችሁም ይህን ቪዲዮ አይታችሁ እንዳታልፉትኝ፣ ሸር አድርጉ በቃ፣ ለሌላው ማህበረሰብ በግሩፕም ይሆናል፣ በተለያየ በራሳችሁ ሶሻል ሚዲያ ሸር አድርጉና ሁሉም ሰዎች ደስ ይበላቸው። እዚህ ደረጃ ላይ በመድረሳችን ወንድማችን በዚህ ደረጃ ላይ በመድረሱ ሁሉም ይደሰቱ፣ ደስ ይበላቸው፣ መልካም ምኞታቸውንም ይመኙለት። ለወንድማችን ለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ